ኢትዮጵያ ወንዶች እንደዚህ አይደል ብልግና ነገር አታስተማሪ ብሎ በጥፊ ነው የምለው። ኢትዮጵያ ምንድን ነው እንደዚህ ያውቃል። በእግር ነው ብልግና ነገር አታስተማሪ ሴት

ግዴታ እኮ አንድ ላይ ቢተኙ አንድ ላይ የሚያቅፍም እንደዚህ ብዝቻ ነው የምትሰሩ እናንተ? ምንድን ነው ራሱ? የተነሳ ፎቶ አለ ዩቱብ ላይ ይገባችሁን? ወይ ኢንስታግራም ላይ ምንድን ነው ግዴታ እንደዚህ እንደዚህ

ይሄ መውጣት አይደለ ብኔ እየገረመን እኮ፣ የሚጨበጭበው ነገር ነው የገረመኝ። በጣም ነው የሚጨበጭበው። አንድ እጅ ማለት ነው። ከንፈሬ ላይ አርጉ፣ ከንፈር ላይ እንደዚያ ያርጋል። አንቺ ብቻ ነው የሚታይ

ሰኒ እኮ አውቆ ነው እንጂ የኦሮሞ ልጅ ቋንቋ እችላለች። ሰኒ አንድ ሰራተኛ ማለት ነው።